እኔ ምልሽ ጓደኛ ልቦጭቅልሽ ቅልሽ ምንስኔ ገዝቼ ልሽ ሽቶ ኔ መልሽ እየተባልኩ ነው። ገዝታልሽ ነው። ኧረ ገብርኤል ድፈኘት ነው የገዛች ልኝ ሰይትናገርኩ እኮ ነው። እግዚአብሔር ምስክሬ ነው። ጋይስ እዚህ ከእንግዲህ ሁለት መቶ ምናምን ሰዎች አላችሁ። ፍሬ ድሮ ድሮ ድሮ ገና ሀይም አዲስ ሆነን እኛ ምንም ሀይ ወንዴም ገና ሳንጀምር ፕራይማክት ጋ ሆነን ናይክ እና አዲዳስ ነበር የምትለብሰው። አይስዌርቱ ማይቀር ባለፈው ነግሬሻለሁ። ነገር አይምጠርም ትዝ ያለሽም እነዚህ የቴኒስ ተጫዋቾች ናይኪ ምናምን፣ ገና ድሮ አይደለም። ደግሞ ሰው እንዴት ጊፍት ሰጡ? ከሰጠን እንኳን እንዴት ይናገራል? ይሄ ውርደት ነው። እኔ በሕይወት ዘመኔ አርባ ዩሮ ሰጣኛለች። ይሄንንም በውስጥ ነግሬሻለሁ። እሱንም ሆስፒታል መታ ሆስፒታል መታ፣ አርባ ዩሮ ሰጣኛለች ይቺ ሴትዮው እሱንም በፔፓል መልስላታለሁ።

አይ የሰው ነገር፣ በስመ አብ ልፍስ ቅዱስ። ጓደኛዬ ግን በጣም ያስጠላል። ሰው ምንድን ነው ደግሞ በልብስ ምናምን። ጀርመን እኮ ምን ልብስ

ኢትዮጵያ በሻጋል የምንልከው ተርፎን። ሴትዮዋ አብዳለች፣ እመቤቴን አብዳለች። እኔ ናይኪ ልብስ ሰጥቻታለሁ ስትል የእኔ ነው ስትለኝ ተስፋ ነው የቆረጥኩት። እንዲህ ካሁን በኋላ ልብስ ላን ለብስ ነው፣ እንዲ ነው ያልኩት። እመቤቴን ኮኪ እኮ አይ፣ ዝም በይ ዝም በይ ጓደኛ በጣም ትንሽ። ከዛ ደግሞ ሽቶ ትላለች ሽቶ የትኛው መሰለች? ሽቶ ይሄ አምስት ሮ ነው ሰባት ሮ የሚሸጠው ሽቶ ታውቂዋለሽ፣ ነው ፌክ ሽቶ እዚህ ጋላሪ ላይ የሚሸጠው ምን ትለኛለች አለኝና ሽጭልኝ፣ ግማሽ ግማሽ እናትርፍበት ስትለኝ እኔ ፌክ አልሸጥም፣ ከኢትዮጵያ ህዝብ ጋር መነካከት አልፈልግም ነው ያልኳት። ልንገርሽ

አለች። እንዴ ደግሞ ሻንጣ ከዚህ በፊት ብላ ነበርኩ። ሳሚ ሻንጣ መልሽ ል ምናምን ልጇን ሻንጣ መልሽ ብላ። እንዴ ይቺ ሴትዮ ታማለች። አዋተን ወይ ሀገር ቤት ልከን ነገሮ ሀገር ቤት አትገባም። በአፏ እንደገባች ነው። ኢትዮጵያ፣ ኢትዮጵያ እሄዳለሁ ብላ መቼ ሄደች? ፌብራሪ ሄዳ ነበር። ፌብራሪ ሄዳ ዱባይ ትሄዳለች። ማትሄድበት ሀገር ምን አለ? ልብስ መልሽ እያለችሽ ነው። ፍሪ ምንት ያለሽ? አረ እኔ ማዕት ልብስ ነው ያለኝ። ልብሶችን አለብሳቸውም። እንዲያውም መቤቴ፣ አሁን እንዲያውም ጌም ስለምጫወት መዘነጥ አቁም ያለው። ድሮ እንከባበር ልብስ ነበር የምለብሰው፣ አሁን ግን ትቻለሁ። ዝም ብዬ ነው የምመጣው። ሀይ ፓፑዬ፣ እንዴት ነሽ? ታማለች በወንድ ሱስ። አቤትዬ፣ ወንዶችም ቢያሏት ከየት ይምጠው? ህልም እያለመች ነው ሆድ አደረገችኝ እንዴ ልብስ ገዛውላት የምትለኝ? እኔና ሆዴ ተምታተንባት ይሆን? ሊሆን ይችላል። አንቺ እግዚአብሔርን አቴንሽን ሄለ እዚህ አሁን ይሄ ይህን እኮ ማንም የኢትዮጵያ ህዝብ ያውቃል። ልብስ የእሷ ልብስና አንቺ ልብስ እንዴት ነው እኩል የሚሆነው? ሲጀምር እንዴች ሰልባጃን፣ እመቤቴ ሰልባጃን። የቱርክ ብልጭ ልጭ እየሰበሰበች በስመ ኢየሱስ። የቱርክ ነው እንዴ እመቤቴ? አይደል ልብሶቿ? ይሄ እንደዚህ ይጠበቅስም። አንዱ ልብሷ ለፍሬ አልጋ ልብስ ነው ስላለች ቦታ ነኮ ነው እንደ ቤት ልጅ ነች። ሰውነቷ ሰውነቷማ የፍሬ አንደኛ ነው። ህዝብ፣ ዓለም፣ ምድር፣ ኢትዮጵያ ትላላችሁ፣ እዚህ ጀርመን ትላላችሁ። ማንም ከድሮ ጀምሮ ፍሬድ ሺጋ፣ ደቤስ፣ ፖስቸር ሁላችንም። እኔ ራሴ አሁን መቶ ሺህ ዩሮ በብድር ወስጄ እንደ ፍሬ አይነት ሰውነት ቢሰጡኝ እኔ ግዛ ደን ከፍላለሁ፣ ግን አይሆንማ አይሆንም። እንዴት ሆ ስንት ቦታ ነው ጠባሳ? አስበሽ ሆነ እግሬ እንደዚህ ብሰራ ጠባሳ፣ ቂጤ ላይ ብሰራ ጠባሳ፣ ምን ጠባሳ በጠባሳ ሆኝ ልቀር ነው? ጓደኛ ያንችን ለማከል ፍሬን ደክ እያታለው ብላሻለች። ስማ፣ እናንተ ደግሞ እንደዚህ የምትጽፉ አበሾች አላችሁ። ቤንታሽን ያላችሁ ፍቅርን ነው ቴንክ ያልኳት። እኛ አንሰማም አንሰማም አንሰማም አንሰማም አንሰማም አንሰማም። በስመ አብ እንደዚህ እያልፍ ብቻ። አሁን ቆይ ሰውነት እንደዚህ በፊልተር ይቀየራል። እንደ እኔ ልክ ነው። ይሄ ቂጥ ነው አሁን የተንጠለጠለው ጓደኛዬ፣ ሥርዓቱን ይዞ ቁጭ ያለ ቂጥ ተንጠልጥኖ በጣም ነው የሚያምረው። እመቤቴ ሰውነትሽ በጣም ነው የሚያምረው። እንዲሁ እንደዚህ ያለበት እኮ ሴክስ ፓግ ነ ይ አይቻለኝ። በጣም ጎበዝ አስቀባጭ ነኝ፣ ጎበዝ ነኝ። እንደ ፍሬ እኮ ለማሽቃበጥም ሳይሆን እንደናንተ እናንተ ሶሻል ሚዲያ ፍሬ የምታቋት ፊረ ፍሬ እኮ የልጅነት የድህነት የባዶነት የፍራሽ ላይ ጓደኛችን ነ ጓደኛ አይነት ዘይ እኮ ጓደኛ አይነት ከበዳብራለች። ስመሳገር ስለኔ አስመሳይ ማታኮ ስትሄድብን ነው ያደረችው አሉ ጓደኞቼ ላይ እኔ ላይ ፍሬ ላይ ሁላችን ላይ ሁላችንም ላይ ስትሄድ ነበር። ሳምሪ ላይም እንደዛው፣ ሳምሪ ላይም እንደዛው። ጓደኛ ደግሞ ትሄድ በደንብ እናሳብዳት አለን። ዘንድሮማ እናሳብዳት ቻሌንጅ ነው የምንጀምረው፣ ምንጀምረው ኦልሬዲ እኮ የአማራ እንትን ስለ ስለረገማት ነው መሰለኝ ጓደኛዬ። የኢትዮጵያ ሕዝብ እርግማን እኮ ነው እንደዚህ እያሳብዳት ያለው፣ ቤቴ የኢትዮጵያ ሕዝብ እርግማን ወይኔ ጉዴ፣ እንኳን የኢትዮጵያ ህዝብ ላይ ጽለፍ አይርገም። እስቅቤ እንዴ ሰው ሶስት ወር ሪሌሽንሽፕ ላይ ቁጭ ብሎ ሪሌሽንሽፕ ባህል በል የሰው ጆሮ ስኪ ደነ ቁንበስ ደንስ አንቺ። በሶስት ወር ግን ፍቅር እንኳን ይመሰረታል እንዴ? በሶስት ወር ራ አይመሰረትም ጓደኛዬ። እኔ ልጅ አብሮት አልቀስኩለትም እንዴ አብሮት ይኖሩ አረገች እኮ በቃ ከሄደ ሄደ ነው። ሄደ ወደ አባቱ ሄድና፣ ላይፍ ሽት ቀጨርሽ ላይፍ ሶ መቼም አትቀጥልም ላይፎን መቼም ከዚህ በኋላ። ሜቢ ግን እኔ ሶሻል ሚዲያውን ስለማላውቀው ሜቢ ሶሻል ሚዲያውን ለማድመቅ ይሉ ነገሩ በሶስት ቀን ፍቅር ይሰራል ይለኛል። ከደር ከደር ፍቅር ሳይሆን የሆነ ላም ኤንድ ላስት የሚባል ነገር አለ። ፍቅርና ፍላጎት ለመንጨት ፍላጎት አለ አላደለ መናፈቅ ሌላ ሴት ጋን ያለው እና ይመለሳል የምትለው ነገር ምን ትያለሽ ዞዬ? ረ የሌለ ነው። ይሄ ህልም ነው ግን ፍርይ፣ አንቺ ዩር ቢውትፉል ኢንን አውት፣ ድሮም ቆንጆ አሁንም ቆንጆ፣ ምንም የማትቀየሪ ኦል ደ ታይም ዩር ቢውትፉል ጎርጅስ አሜዚንግ ቶርለቅ መብት ትራፊክ አለ። እሷም እኔም በስልክ መስሎኝ፣ ምን ገባው? አንድ አይነት ስልክ። አሁን ትወርድብሻለች አንቺ ላይ ደግሞ። ግን ጓደኛ ግን መብት እንዴ ስትል ነበር። ወንድ ናታ ወንድ ነው። ስሜን እየጠራች ወንድ ከሆነች ስሜን ትጥራ እስኪ። ይች ጉማሬ ስሜን አዲሷ ስሙን ሰማሹ ጉማሬ ይባላል። ጉማሬ፣ የትኛው ይሻላል? ኖ ባፉም ሚያራ ባፉም ሚበላ ጉማሬ፣ ባፉም የሚያረው ጉማሬ። አዎ፣ መብቷ ነው እያለች ነው ይሄ ልጅ። ፍሬ ለመምሰል ፍሬን ለመምሰል ነው የምትጨነቀው። ጅምም የጀመረችው ወይ ፍ አይሆንማ። ጋይስ፣ እግዚአብሔርን እኔ ጋይስ። አሁን ወፍሩ ያለ አደለ ታሪክ ቢመጣ እንደ ፍሬ ልከሳ አልችልም። ትከሻለች ግን፣ እጅሽ ለብቻው ሶስት እጅ ይወጠዋል፣ ከታች ይንጠለጠልና እግረሽ ከታች በኩል ይንጠለጠልና ስምንት እግር ይወጠዋል። ቆዳሁሉ ይዛል። አፏ እኮ ብታዩት ይዘገንናል። የኔን ሰውነት ታውቁታላችሁ እኮ እኔ ከእናንተ የተለየ ምን አለኝ? ራቁቴን አይታችሁኛል። ሆዴን አይታችሁታል። እግሬን አይታችሁታል። ምን ምስጢር አለኝ? ምስጢር የለም እኮ ልብሱ ቅዳጁ ምናምን ምንድነው የምትቀደው? ለምን አሁን ፍሬ ኢቨን ቢኖራት እኔ ቡርጭ ብዙ የለኝም። ብሮክር ምናምን ቡርጭ ብዙ የለኝም፣ ግን ወፍራ ቀጭን አደለው ቀጭን አደለውኝ የትኛውን ልብስ ልቀደደው? ልብሶችን ናይን እንዳፋሪ ብስሚ ኢቨን እንኳን ቢኖር ወስደሽ ሬድ ክሮስ እንትን ውስጥ ምናምን ትከቻለሽ እንጂ ምን አስቀደደሽ? ምን ጓደኛዬ ይቺ ሴትዮ ታማለች። መሬት ላይ ነው የምትተኘው፣ ሁሉ ብላኛለች። ይሄ አልጋ የጎረቤት ነው። ጓደኛዬ እኮ እኔ እኮ ራሴ ሳቅሁኝ አንድ ቀን እኔ አልጋውን ስለማውቀው ሳቄ መጣ። እንዴ መሬት ላይ ነው የምትተኛ አለችኝ እኮ። ማትለይ ነገር የለም። በቃ ልመዱት፣ እንዴ ልመዱት። በቃ እቺ ሴትየው አብዳለች፣ አብዳለች ፋፋ ቦርጭ ያበደ ቅርጽ ነው ማለት ነው። ዞ እረ አይደለም፣ የምን በውርጭ ወደዛ ጦሴን ይዞት ሄድ እንጂ። አሁን ስፖርት እየሰራው ነበር ጋ ስናት። አትቀልሉ። ለወንድ ብለሽ ብትቆረጭ ብትቆራራ አይሰራም፣ ማንም አይመጡም። ሆዴ እንደሆነ ሄዷል። ቻውቻው አዲስ አበባ ብሏል። ሆዴ ላይመለስ ሄዷል። ምስኪን ሆዴ የኔ ጌታ ተበድኖ ለካ ተበድኗል፣ ሳናዳምጠው ቀርተን። ሆዴ ሆዴ ሆዴ መኖሪያ ታጣ እኮ። በነገራችን ላይ ሆዴ እኮ ስሚ፣ ደደብ ሆኖ ነው እንጂ ማለት ነው ይሄ ደብዳቤውን እያሳየች ያለው ሪከር እሱን ይዞ ፖሊስ ጣቢያ ቢሄድ አስበሸል። አይ አዲስ አበባ ልጫራዳ አራዳ አይት መክሰስ እኮ አይወድም ባይዛዌ ሆዴ ፋራ አይደለም ገባሻ? እነዚህ ክስ እኮ ይሆ ወንድ ኮንሽ፣ እኛጋ ገብተሽ ፊት ለፊት አውሪ ነይ፣ ግቢና ፌክሽን አቁመሽ ወንድ ኮንሽ፣ እኛ ጋ አውሪ። ብዙ ነገር እንጠይቀሻለን፣ ብዙ ነገር የምታሳዩ ነገር አለ ከቤትሽ ውስጥ። እኛም እናሳያለን፣ አንችም ታሳያለሽ። ይሄ ለማያቀው ህዝብ ቱሪናፋሽን መንፋት፣ እዛው ህዝብን ሰብስበሽ ወሬሽን አውሪ። እኛ ላይ ግን በመረጃ በማስረጃ በመረጃና በማስረጃ ብቻ ይሁኑ። ወሬያችን ቻሌንጅ እንጀምር ብየሻለው። የራቆት ፎቶ፣ አይ ግን ጓደኛ የራቆቱ ይቀርና ማለት ነው ቁምጣ። አለ ታይት ለብሳችሁ የስቶኪንግ ምናምን ጥብቅ የሚያ ሳይኖር እንደሱ ብትቆሙ አሪፍ ነው፣ ቁምጣ ማለት ነው። ከዛ እግርሽን ወደ ላይ ተሰቅለ እነዚህ እንደሚንጀላጀል እንደማይንጀላጀል እንጂ ራቆትማ አይሁንማ ጓደኛ። እሱማ አንቺ እኮ ራቆትሽን መክሰት የለብሽም። ቦይፍሬንድ ያለሽ ልጅ ነች። ሊወድሽ አለሽ፣ ግን ቢሆንም እሷ እኮ ሀብታም ነኝ አለች። ፍሬ የምን ሀብታም ነው? ሊገደረች ድስት እንት ነው ብት ነው ማናት ስሟ? አንቺ መራዊ ጥርሱ ወላቃ ነው እንዴ? አንድ ጥርሱ ወልቋል። ግን ራሴ ወደ ቦታ እሺ፣ ችግር የለውም እያየ ነው። በትልቁ ቻሌንጅን ተቀላቀሉ፣ ፎቶ አርጉ

እውነቷን ነው ጃፒ መታ ጃፒ ጃ ጃፒ ጃፒ ይላል እውነታቸው ነው ጓደኛዬ እኔ የምልሽ ጓደኛዬ ብቻ ሴትዮው ግን ማነው የሚቀብራት እዚህ ሀገር ቀባሪ ልታጣ እኮ ነው እኔ ነበርኩኝ የመቀብራት ይኸው እኔንም ባፏ ቀበረችኝ ከባድ ነው ጓደኛዬ አዎ መርሃዊ እንትን ተናል። መርሃዊ በዚህ አጋጣሚ እኔ ትችሃለው ቅጥቅጥ አድርግልኝ ስትቀጠቅጣት። ባለፈው እኮ አሳዘነኝ ለመነው እኮ እንትናን ማነው ስሙ? አዎ ኧረ በእናትህ በቃ ትፍታኝ ምናምን አሳዘነኝ። አንጀቴን በላኝ። ወይ ምስኪን የእኔ ጌታ ነው በኖር ያጣሁት። አንጀቴን በላኝ በቃ አሳዘነኝ። በኖር ያጣሁት ተነስታ ወዴ ነው ስሚ አንቺ ፋራ ድል መሃይም የደብዳቤ እንዳይመጣ ከፈለግሽ ስሙን አንሹ የእሱን ስም አንቺ ግን ትፈልጊዋለሽ፣ ትፈልጊዋለሽ፣ ታውቂያለሽ። ደብዳቤውን ድራማው ስለሚያስፈልግ እኔ ግን የምለው እንትና ትፈልገዋለሽ በዚህ አጋጣሚ ማለት ነው። እንትናና መረማዊት እና ሆዴ የሚሰሙት ከሆነ አጋጣሚ እንትን እኮ ማድረግ ይችላሉ፣ ፖስታ ቤት ሄደው ፈርታ። ለምን መሰለሽ እኔ ራሴ ድሮ ደብዳቤ አሁን ቢያና የድሮ ቤቴ ይሄድብኝ ነበረ እና ፖስታ ቤት ሄደው ሶንስሽ ወይሮ ወይ ደግሞ ሰላሳ ነው ምናምን ሮቱ ከፊና በዚህ አድራሻ ብቻ እንዲመጣ ብሎ ያንን አድራሻ ማድረግ ይችላሉ። ተሳስቶ በፊት አድራሻ ተገኘበት መስሪያቤቶች ማድረግ ትችላለች እሷ እሷ ማንሳት ትችላለች። እነሱን ደግሞ እንደዚህ እንትኑ እንዳይጠፋበት ፖስታው ምናምን ሆነ ኢምፖርታንት ከሆነ እሱ ቤት እንዲገባ ማድረግ ይችላሉ። አድርገዋል። ኦኬ፣ ፒዛፊያሱ ነገር ሪዳይሬክት ማድረግ ነው እኮ። ኤግዛክትሊ፣ ያ ይቻላል ዝም ብላ